ዛሬ የማቀርብላችሁ የለውዝ አመራረትን ይሆናል ለውዝ ወይም ኦቾሎኒ የቅባት ሰብል ሲሆን በሞቃታማ የኢትዮጵያ አካባቢዎች ይመረታል የለውዝ ፍሬ እስከ 50 ፐርሰንት ዘይት 30 ፐርሰንት ፕሮቲን እና 20 ፐርሰንት ኃይል ሰጪ ወይም ካርቦሃይድሬት በመያዙ ተፈላጊነቱ የጎላ ነው ለውዝ በውጭ ገበያ ተፈላጊ በመሆኑ በሀገራችን የውጭ ምንዛሬን በማስገኘትም አስተዋጽኦ አለው ሰብሎ ናይትሮጅንን ከአካባቢ አየር በመውሰድ ስለሚጠቀም የአፈር ለምነትን ይጨምራል። እንዲሁም የዩሪያ ማዳበሪያ መጭን ይቀንሳል። የለውዝ አበባዎች በአብዛኛው ቢጫ ቀለም አላቸው። ለውዝ ለየት ያለ የአስተዳደግ ባህሪ ያለው፣ እሱም አበባ አብቦ የአበባ ወንዴ እና ሴት ከተገናኘ ወይም ጽንስ ከሰራ በኋላ የአበባው ግንድ ያድግና ሾል ጫፍ ያለው ሀረግ መሰል ችካል ይሆናል። ከዚያም ችካሉ ወደ መሬት ሰርስሮ በመግባት በመሬት ውስጥ ፍሬ ያፈራል። ለውዝ በሀገራችን በአንድ ሄክታር በአማካኝ 18 ኩንታል ምርት ይሰጣል። ማሳ መረጣ፣ ቀደም ብዬ እንደነገርኳችሁ ለውዝ ለየት ያለ ባህሪ ያለው ሀረግ መሰል ችካል ወደ መሬት በማስገባት በመሬት ውስጥ ፍሬ ያፈራል። ስለዚህ ሀረግ መሰል ችካሉ በቀላሉ ወደ አፈር ውስጥ እንዲገባ እንዲሁም በምርት ስብሰባ ወቅት በቀላሉ ለመንቀል እንዲቻል የሚመረጠው ማሳ አፈሩ ቀለል ያለ አነስተኛ የሸክላ ይዘት ያለው እና በቀላሉ የሚፈረካከስ ቀይ ወይም ቡናማ አፈር እንዲሆን ይመከራል። ማሳ ዝግጅትና ዘር መዝራት፣ ማሳ ከመረጥን በኋላ መሬቱን ከሁለት እስከ ሶስት ጊዜ ደጋግሞ ማረስ ያስፈልጋል። የመጀመሪያው እርሻ ከማሳ የነበረው ሰብል እንደተነሳ ይታረሳል። ሁለተኛው እርሻ ዝናብ ጥሎ አረም ሲበቅል ይታረስ እና ሶስተኛው እርሻ ደግሞ ዘር በሚዘራበት ጊዜ ይሆናል። ዝናብ እንደጀመረ ከግንቦት አጋማሽ እስከ ሰኔ አጋማሽ የዘር ስራ መከናወን አለበት። እስካሁን በሀገራችን ለተለያዩ አካባቢዎች የሚስማሙ የተለያዩ የተሻሻሉ ዝርያዎች ተለቀዋል። ስለዚህ ለአካባቢያችን ተስማሚ የሆኑ ምርጥ ዘሮችን መጠቀም አለብን። ዘሩን ከራሳችን የምናዘጋጅ ከሆነ በመፈልፈል ዘሩን ከሽፋኑ መለየት ያስፈልጋል። በደንብ ያልበሰሉ ትንንሽ መጠን ያላቸውና በሸጋታ የተጠቁ ዘሮች ካሉ በመለየት ማስወገድ ያስፈልጋል። የለውዝ ዘር ከመዘራቱ ከጥቂት ቀናት በፊት ፍሬውን በመፈልፈል ከተለየ በኋላ ለዘር የሚፈለገውን መጠን ማዘጋጀት ይገባል። የዘር መጠኑ ለአንድ ሄክታር ትልልቅ ፍሬ ላላቸው ዝርያዎች ከ80 እስከ 110 ኪሎ ግራም ትንንሽ የዘር ፍሬ መጠን ላላቸው ደግሞ ከ60 እስከ 80 ኪሎ ግራም የተፈለፈለ ዘር ያስፈልጋል። ስንዘራ በተዘጋጀው ማሳ በመስመር መዝራት አለብን። በመስመር መካከል 60 ሳንቲሜትር እና በተክሎች መካከል ደግሞ 10 ሳንቲሜትር በማራራቅ እንዘራለን። ስለዚህ ስንዘራ መጀመሪያ በሰው ወይም በበሬ በ60 ሳንቲሜትር ርቀት መስመር ማውጣት አለብን። ከዚያም በወጣው መስመር ዘሮችን 10 ሳንቲሜትር በማራራቅ በእጅ መዝራት ይቻላል። ትራክተር ወይም መዝሪያ ማሽን ካለን ማሽኑን በተጠቀሱት ርቀቶች በማስተካከል መዝራት አለብን። ማዳበሪያ አጠቃቀም። የለውዝ ሰብል ናይትሮጅንን ከአየር ላይ በመሳብ በራሱ የናይትሮጅን ፍላጎቱን ስለሚያሟላ ዩሪያ ማዳበሪያ መጨመርት ብዙ አይጨምርም። ነገር ግን የፎስፈረስ ማዳበሪያ ስለሚያስፈልገው ለዝናብ አጠር አካባቢዎች በሄክታር 50 ኪሎ ግራም ዳፕ እና ከፍተኛ የዝናብ መጠን ላላቸው አካባቢዎች ደግሞ 100 ኪሎ ግራም ዳፕ በሄክታር ሂሳብ በዘር ወቅት መጨመር ያስፈልጋል። ኮምፖስት ወይም ብስባስ በማዘጋጀት ዘር ከመዘራቱ ከአንድ ወይም ሁለት ሳምንት በፊት ከ7 እስከ 10 ቶን በሄክታር መጨመር ይቻላል። የለውዝ ሰብል ጥበቃ አረም ቁጥጥር ሰብሎ ከተተከለ ከአራት እስከ ስምንት ሳምንታት ውስጥ አረም ካልታረመ ምርቱ በከፍተኛ ደረጃ ይቀንሳል። ስለዚህ ማሳው ሁለት ጊዜ መታረም አለበት። የመጀመሪያው አረም ሰብሎ ከበቀለ ከ30 እስከ 35 ቀናት ውስጥ ወይም ሰብሎ በበቀለ በወሩ ሲሆን፣ ሁለተኛው አረም ደግሞ ሰብሎ ከበቀለ ከ55 እስከ 60 ቀናት ውስጥ ማርም ያስፈልጋል። የመጀመሪያው አረም በታረመ በወሩ ማለት ነው። ሐረግ መሰልች ካል ከሰራ በኋላ መኮትኮት በመሬት ውስጥ ያለው ለውዝ የሚያፈራውን አካል ስለሚጎዳው በዚህ ወቅት አረምን በእጅ ማረሙ ይመረጣል። ከዚህ በተጨማሪም ንጹሕ የሆነ ዘር መጠቀምና የሰብልን አሰባጥሮ መዝራት አረምን ለመከላከል ያግዛል። ተባይ ቁጥጥር። ለውዝን የተለያዩ ተባዮች ያጠቁታል። ክሽክሽ፣ ጓይትልና ምስጥ ዋና ዋናዎች ናቸው። ክሽክሽ በባህላዊ መንገድ ለመከላከል የእርሻ ቦታ ንጹሕ ማድረግ የሰብል ቅሬቶችን ወይም የማሳቀርብን ማጽዳት ሰብልን እያፈራረቁ መዝራት ጠቃሚ ነው። በኬሚካል ለመከላከል ተባዮ ከ30 እስከ 40 ፐርሰንት በሆኑ ተክሎች ላይ ሲታይ ከሚከተሉ ጸረ ተባይ ኬሚካሎች ውስጥ አንዱ መርጨት፣ እነሱም አክትሊክ 50 ፐርሰንት ኤሲ ግማሽ ሊትር በሄክታር ሂሳብ፣ ዳይሜቶት ወይም ሮገር 40 ፐርሰንት ኤሲ አንድ ሊትር በሄክታር ሂሳብ ወይም ዲያዞኖን 60 ፐርሰንት የሲ ግማሽ ሊትር በሄክታር ሂሳብ በመለካት ከሶስቱ መርጦ መጠቀም ይቻላል። የገዛ ነውን ኬሚካል ከላይ የተጠቀሰው መጠን በመለካት በ200 ሊትር ውሃ ማዋሃድና መርጨት ያስፈልጋል። ሁለተኛ ምስጥ፣ ምስጥ ዝናብ አጥርና ደረቃማ በሆኑ አካባቢዎች በብዛት ይከሰታል። ምስጥ የተክሎ ስር በመቦርቦር በአፈር በመሙላት ተክሉ ቆልጎ በሸጋታ እንዲጠቃ ያደርገዋል። ምስጥን በባህላዊ ዘዴ ለመከላከል የሰብል ቅሬቶችን ከማሳው ማንሳት፣ ኩይሳውን በመቆፈር ንግስቷን አውጥቶ መግደል፣ በኩይሳው ውስጥ የከብት ሽንት መጨመር፣ በኬሚካል ለመከላከል ኩይሳውን በመቆፈር ዱርስባን 48 ሲ ወይም ዲያዞናን 60 ሲ ከ20 እስከ 30 ሚሊሊትር በመለካት በ15 ሊትር ውሃ ውስጥ እየበረዙ መርጨት። የአፍሪካ ጓይተል ባህላዊ መንገድ ለመከላከል አረሞች ለተባዩ መራባት ምቹ ስለሆኑ አረምን ማስወገድ። በኬሚካል ለመከላከል የጓይተል የእድገቱ ገና ትንሽ እንደሆነ ወደ ቀቢያው ውስጥ ስርስረው ሳይገቡ በሚከተሉት ጸረ ተባይ ኬሚካሎች ውስጥ በአንዱ መከላከል ይቻላል ካርባሪን 85% WP አንድ እስከ አንድ ነጥብ አምስት ኪሎ ግራም በመለካት ወይም ሳይፐርሜትሪን 24 ኤሲ አንድ ሊትር ወይም ካራቴ አምስት ፐርሰንት ኤሲ 300 ሚሊ ሊትር ወይም ፔኔትሪታዮን 50 ፐርሰንት ኤሲ አንድ ሊትር ወይም ዲያዝኖን 60 ፐርሰንት ኤሲ አንድ ሊትር በሄክታር ሂሳብ መርጫት ይቻላል። ኬሚካሉን በ200 ሊትር ውሃ በመዋሃድ መርጨት አስፈላጊ ነው። የለውዝ በሽታ ቁጥጥር፦ ለውዝ ዋግ እና የቅጠቅል ጠቃጠቆ በሽታዎች ያጠቁታል። ከምስሉ እንደምትመለከቱት በሽታዎቹ በቅጠሉ ላይ ቡናማ ነጠብጣብ እና ጠቃጠቆ በመፍጠር ቅጠሉ ምግብ ማይማዘጋጅ ያደግሙታል። በባህላዊ ዘዴ ለመከላከል የተሻሻሉ እና በሽታ የሚቋቋሙ ዝርያዎችን መጠቀም ሰብልን አፈራርቆ መዝራት፣ አማራጭ አስተናጋጆችን ወይም የሰብል ቃርሚያን ማስወገድ። በኬሚካል ለመከላከል ለአንድ ሄክታር ቢንላት ወይም ቢኖሜል የሚባለው መድኃኒት በ300 ሊትር ውሃ በጥቶ መርጨት። ሻጋታ ምርት ከመሰብሰቡ በፊት ወይም ከተሰበሰበ በኋላ እርጥበት በበዛበት ማከማቻ ውስጥ የሚፈጠር የሻጋታ በሽታ ሲሆን አፍላቶክሲን የተባለውን መርዛማ ኬሚካል ያስከትላል። በባህላዊ ዘዴ ለመከላከል በሽታው መቋቋም የችሎ ዝርያዎችን መጠቀም፣ ሰብሎ እንደደረሰ መሰብሰብ እና ዝናብ ሳይነካው በደንብ በማድረቅ በደረቀ ቦታ ማከማቸት። የለውዝ ምርት አሰባሰብ እና አያያዝ። የለውዝ ሰብል ነቀላ፣ ለውዝ ዘር ከተዘራ ከ120 እስከ 150 ቀናት ውስጥ ለነቀላ ይደርሳል። ለነቀላ መድረሱን ለማረጋገጥ የተወሰኑ የተክል ናሙናዎችን በመውሰድ የዘሩን ከረጢት በመክፈት የከረጢቱን ውስጠኛ ክፍል ማየት፣ ወደ ቡናማ ወይም ጠቆር ያለ መልክ ከተቀየረ ሰብሉ ለነቀላ መድረሱን ያመለክታል። በእጅ በፎርካ ወይም በመቆፈሪያ መንቀል ይቻላል። ከተገኘ የለውዝ መሰብሰቢያ ማሽን በተገጠመለት ትራክተር መንቀል የበለጠ ነው። ምርቱን ማድረቅ፣ ከተነቀለ በኋላ በፀሐይ በደንብ በማድረቅ የዘር እርጥበቱ የተጠበቀ ማድረግ ያስፈልጋል። በበቂ ሁኔታ ያልደረቀ የለውዝ ምርት ለሸጋታ በሽታ ይጋለጣል። ስለዚህ ከተነቀለ በኋላ ለአንድ ሳምንት ቅጠሉን ወደታች እና ሥሩን ከዘር ከረጢቱ ጋር ወደ ላይ አድርጎ መከመር፣ ምርቱን ሳይፈለፈል እስከ ዘር ከረጢቱ ከተክሉ በመለየት በምንጣፍ ማድረቅ ይቻላል። ምርቱ ከአንድ ወር በላይ የሚከማች ከሆነ ሳይፈለፈል በደረቅ ቦታ ቢቆይ ከተባይ ጥበቃ ይድናል። በንጹህ ጆንያ እርጥበት በሌለበት ክፍል ማከማቸት ያስፈልጋል። የለውዝ ፍሬ መፈልፈል፤ ለውዝ በአንዳንድ ቦታዎች ውሃ በመርጫት በእጅ ይፈለፍላሉ፣ ወይም በጆንያ ውስጥ በመምታት ይፈለፍላሉ። ነገር ግን ውሃ ሲረጭ እርጥበቱ በቀላሉ በሻጋታ ይጠቃል፣ በዱላ ሲመታም ፍሬው ይሰባበራል። ስለዚህ ውሃ ሳይረጩ በእጅ መፈልፈል ያስፈልጋል። ከተገኘ ደግሞ